ብዙዎች በመንገድ እጦት ምክንያት ወደ ትምህርት ገበታ ሳይቀላቀሉ ቀርተዋል። ብዙዎች ምርታቸውን ታቅፈው ከቤት ውለዋል። እናቶች ለወሊድ ወደ ሕክምና ጣቢያ መሄድ ከብዷቸው በጎጇቸው ውለዋል። ጤና የሚሹ ወገኖች ወደ ሕክምና ጣቢያ ጎራ ሳይሉ ሕይወታቸው አልፏል። ይህ ሁሉ የሆነው በመንገድ መሰረተ ልማት እጦት ምክንያት ነው። በኢትዮጵያ አብዛኛው የህብረተሰብ ክፍል የሚተዳደረው በግብርና ሲሆን አርሶ አደሩ በሀገሩ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ሁኔታዎች ላይ ተሳታፊ እንዲሆን ለማድረግ ምቹ ሁኔታዎችን መፍጠር ያስፈልጋል። ለዚህ ደግሞ የገጠር መንገድን ከአውራ ጎዳናዎች ጋር ማስተሳሰር ትልቁን ቦታ ይይዛል። ፕሮግራሙ የገጠር መንገድ ልማት ፕሮግራም ነው። ከስሙ እንደምንረዳው የገጠር ትስስር ለምግብ ዋስትና የሚል ነው። የሚተገብሩት ክልሎች ናቸው። በሁሉም ክልሎች የሚተገበር ነው እንዳልኩት፣ ከ120 በላይ በሆኑ በአገሪቱ ውስጥ የተለያዩ ክፍሎች የሚገኙ ወረዳዎች ውስጥ ነው ተግባራዊ የሚደረገው። የፕሮግራሙ ባለቤቶች፣ የፕሮግራሙ ተግባሪዎች ክልሎች ናቸው። ግን አጠቃላይ እንደ ሀገር በፌዴራል ደረጃ የእኛ ሚኒስትር መስሪያ ቤት የከተማና መሰረተ ልማት ሚኒስቴር እንደዚሁም በስሩ የሚገኙት የኢትዮጵያ መንገዶች አስተዳደር፣ የኮንስትራክሽን ማኔጅመንት ኢንስቲትዩት እና የኮንስትራክሽን ባለስልጣን ፕሮግራሙን በማስተባበር ፕሮግራሙን በመምራት እና በመደገፍ ሚና ይኖራቸዋል ማለት ነው። ይሄ እንግዲህ እንደየተቋማቱ ባህሪ የሚለያይ ነው የሚሆነው። በባለቤትነት ግን በዋናነት የኛ ሚኒስቴር መስሪያ ቤት ፕሮግራሙን የሚመራ ይሆናል በሀገር አቀፍ ደረጃ ማለት ነው። ሀገራችን ኢትዮጵያ ከዓለም ባንክ በአይዴ ግራንት 308 ኢቲ በሚባል ፕሮግራም የመንገድ ዘርፉን ተደራሽነት ለማሳደግ ወይም ደግሞ ሮድ ኮኔክቲቪቲ ፎር ፉድ ሴኩሪቲ በሚባለው ፕሮግራም ወደ 300 ሚሊዮን ዩኤስ ዶላር አግኝታለች። ኢንፋክት ይሄ በማቺንግ ፈንድ ደግሞ ክልሎች ወደ 107 ሚሊዮን ዩኤስዲ ማዘጋጀት አለባቸው። በዛ መሰረት አጠቃላይ በሀገሪቱ በሚገኙ ሁሉም ክልሎችና የድሬዳዋ ከተማ አስተዳደርን ጨምሮ የመንገድ ተደራሽነት ስራ ይሰራል። ሩላር ኮኔክቲቪቲ ፕሮግራም ነው። ሁለት ፓኬጅ አለው። አንደኛው መንገድ ነው። በመንገድ ስር እንግዲህ ድልድዮች አሉ። እንደገና ደግሞ ራሱ መንገድ አለ። ይሄን አጠቃለው የሚይዝ ነው። ሌላው ደግሞ የዚህ የገጠር በተለይ አምራች የሆኑ የግብርና አምራች የሆኑ አካባቢዎች የኢንፎርሜሽን ሊንክ እንዲኖራቸው በአግሪካልቸራል ትራንስፎርሜሽን ኤጀንሲ የሚሰራ የሩራል ኪዮስክ አሉ። ምን ማለት ነው? ገበሬው ምርቱን አምርቶ መረጃ እዛ ላይ ያገኛል። የሚመቸው ቦታ ይመርጥና ጥሩ ፕራይስ ያለው ደላላው ከመሃል ወጥቶ በዛ ትራንስፖርት አድርጎ ሸጦ ይመለሳል ማለት ነው። እና ይሄ ሩራል ኮኔክቲቪቲ ይሄን ፓክ ያደረገ ነው። በዚህ ፕሮግራም ስር አራት ዋና ዋና ኮምፖነንቶች አሉት። መጀመሪያው የገጠር መንገድ ግንባታ የምንለው ነው ሁለተኛው በሌሎች ፕሮግራሞች የተገነቡ ቀደም ሲል የተገነቡ አሁን ያሉ የገጠር መንገዶችን መጠገን ይጥገና ማለት ነው። ሶስተኛው በተለያዩ አካባቢዎች ላይ ባለው ጂኦግራፊያዊ አቀማመጥ ምክንያት ህብረተሰብ የገጠር የሚኖረው ህብረተሰብ መሻገሪያዎችን ይቸገራል። ብዙ ጊዜ ከአንዱ ወደ አንዱ ለመሻገር በጣም ብዙ የሚቸገሩባቸው አካባቢዎች አሉና ለነዛ ደግሞ ተንጠልጣይ የእግረኛ መሻገሪያ ድልድዮችን እንገነባለን በዚህ ፕሮግራም ማለት ነው። አራተኛውና የመጨረሻው የተለያዩ በተለያዩ ጊዜዎች ተገንብተው መሻገሪያ የሌላቸው መንገዶች ሊሆኑ ይችላሉ ወይም ስፔሻል ስትራክቸር የምንላቸውን ፕሮቫይድ ማድረግ ነው የሚለው እነዚህን አራት ጉዳዮች ያቀፈ ፕሮግራም ነው ይሄ ፕሮግራም ተበታትኖና ተራርቆ የሚኖረው አርሶ አደር የማህበራዊ ኢኮኖሚያዊ ተሳትፎውን ከፍ ለማድረግ መሰረተ ልማት ዝርጋታን መስራት ወሳኝነት አለው 8 መቶ የሚሆነ የሀገራችን ዜጋ በግብርናው ላይ ተመሰረተ እንደሆነ ይታወቃል በገጠር ከፍተኛ የሆነ የግብርና ምርት አለ። ወደ መሀል ሀገር ደግሞ ስንመጣ የምርት እጥረት ስላለ የዋጋ ጭማሪ የሚከሰትበት ሁኔታ ነው። መንገዱን ሰራንለት ማለት ያመረተው አካል ምርቱን ወደ ገበያ በቀላሉ ልኮ ሳይበላሽበት በጥሩ ዋጋ ሸጦ የኢኮኖሚ ተጠቃሚነቱን ሊያሳድግ ይችላል። በተመሳሳይ መልኩ ከተለያዩ አገሪቱ ክፍሎች እነኚህ ምርቶች በጥሩ ጊዜ ሳይበላሹ በተፋጠነ ጊዜ ወደ መሀል ሀገር በሚመጡበት ጊዜ የከተማ ነዋሪው ሚዛናዊ በሆነ ዋጋ እነኛን ምርቶ ማግኘት ይችላል። የኑሮ ውድነት ምናምን የምንላቸውን ነገሮች ይቀንሳል። በሌላ አንጻር እነኚህ ነገሮች እነኚህ መንገዶች በሚሰሩበት ጊዜ ማህበራዊ ጠቀሜታ አላቸው። ሕብረተሰቡ ወላድ እናት፣ በምጥ የተያዘች እናት ወደ ጤና ተቋማት በቶሎ እንድትደርስ እድል ይሰጣል። ሌሎች የኢኮኖሚ እንቅስቃሴዎች በሙሉ ከዚህ ጋር ተያይዘው ይመጣሉ። ኳሊቲ ኦፍ ላይፍን ይጨምራል። ስለዛ የእድገትና የዘመናዊነትን መገለጫ ነው መንገድ። ዘንድሮ ነው የጀመርነው በዚህኛው ፕሮግራም የምንገነባው ከ7000 ኪሎ ሜትር በላይ የገጠር መንገድ ነው የሚሆነው። ግን እንደ ሀገር አሁን ያለንበት የመንገድ ደረጃ ይታወቃል። ባለፉት አምስት ስድስት ዓመታት ሲግኒፊካንትሊ ያለን የመንገድ አውታር ማሳደግ ችለናል። ግን አሁንም ቢሆን እንደ ኢትዮጵያ ላለ ትልቅ ሀገር 120 ሚሊዮን ህዝብ በላይ ላለበት ሀገር ያለን የመንገድ አውታር በመጠንም ሆነ በደረጃ አሁንም ቢሆን ዝቅተኛ ነው። ከዚህ በላይ መሻሻል፣ ከዚህ በላይ ማደግ፣ ከዚህ በላይ በፍጥነት መስራት ይኖርብናል። በገጠር ያለው የመንገድ ፍላጎት እጅግ በጣም ከፍተኛ ነው። ስለዚህ ይሄ መልካም እድል ነው። አሁን ይሄን ፕሮግራም የምንተገብረው በልማት አጋሮች ድጋፍና በመንግስት የጋራ ትብብር ነው። እየጀመርን ነው፣ ተጠናክሮ ይቀጥላል። ለዚህ በየደረጃው ያሉ አመራሮች፣ በፌዴራል ደረጃም በክልል ደረጃ ያሉ አመራሮች ለፕሮግራሙ ትኩረት ሰጥተው ተገቢውን ሚና እንዲጫወቱ ይጠበቃል። የገጠር መንገድ ተደራሽነት ነው፣ ለምግብ ዋስትና ሰው ሁሉም አክሲሳቢሊቲ ነው ይሄ ማለት ነው። ኮሚኒቲው መንገድ እንዲያገኝ ማድረግ ነው። ለህክምና ሊሆን ይችላል፣ ያመረተውን ምርት ወደ ገበያ ለማውጣት ሊሆን ይችላል። ተደራሽነቱ ላይ ነው እየሰራን ያለ ነው ማለት ነው። ከዚህ በፊት እየሰራን ያለናቸው ወይም ፌዴራል እየገነባቸው ያሉ ትላልቅ መንገዶች ደግሞ ኢኮኖሚው ላይ ትልቅ አስተዋጽኦ አላቸው ማለት ነው። ከአዲስ አበባ ተነስተሽ ሞያሌ ጅቡቲ የሚሄዱት መንገዶች፣ ከአዲስ አበባ ተነስተሽ ጋምቤላ ወደ የሚሄዱት መንገዶች እነሱ የኢኮኖሚውን እንቅስቃሴ በጣም የሚያሳልጡ ናቸው። አሁን ደግሞ እየሰራን ያለነው በዚህ ፕሮግራም ተደራሽነቱን ማለት ነው። ሁሉም ኮሚኒቲ ከዚህ በፊት የተጠና ጥናት አለ። አንድ ሰው ከቤቱ ወጥቶ መንገድ ለማግኘት አምስት ኪሎ ሜትር ነበር የሚሄደው። እሱን ለመቀነስ እየተሰራ ነው ማለት ነው። እሱን ወደ ሶስት ወደ ሁለት ኪሎ ሜትር ሰው ከቤቱ ወጥቶ ህክምና ለማግኘት ሊሆን ይችላል መንገድ እስኪያገኝ ያለው ርቀት ከሁለት ኪሎ ሜትር እስከ ሶስት ኪሎ ሜትር መብለጥ የለበትም። ነገር ግን አሁን በተደረገው ጥናት አምስት ኪሎ ሜትር አካባቢ ነው ያለው። ያ ሶ ተደራሽነት ላይ ስትሰሪ እሱን ከግብ የማድረስ ስራ እንሰራለን። የገጠር የመንገድ መሰረተ ልማትን በማስተሳሰር የምግብ ዋስትናን ማረጋገጥ የሚያስችል የመንገድ ማስፈጸሚያ ማኗል፣ የግንዛቤ ማስጨበጫ ስራ ተሰርቷል። ትልቅ ሀብት የተመደበለት ፕሮጀክት ነው። በማስፈፀም አቅም ውስንነት ምክንያት ልናጣው አይገባም። እንግዲህ እንደዚህ የዶነር ግራንቶች መሰረታዊ እንትናቸው ምንድን ነው? አንደኛ በተሰጠው ጊዜ ውስጥ መስራት ይኖርብሻል። ዲሌይ የምታደረጊ ከሆነ ከበቂ በላይ ምክንያት ሊኖር ይገባል፣ ጃስቲፋይድ መሆን አለበት። ካልሆነ ያንን ሀብት ሉዝ እናደርገዋለን። እንደ ከተማና መሰረተ ልማት ሚኒስቴር ደግሞ ሀገር ያገኘችውን ይህንን ትልቅ ሀብት በእኛ ኢንኤፊሸንሲ ምክንያት ማጣት ስለሌለባት፣ የህዝባችን የልማት ጥያቄ በዚህ ምክንያት ሳይመለስ መቅረስ ስለሌለበት ሶ ከማስፈጸም አቅም ውስንነት ጋር ከፕሮጀክት መምራት ጋር ከኮንትራር ማስተዳደር ጋር እና የወርልድ ባንክን ፕሮሲጀርስ ባለመከተል ምክንያት ከሚመጡ ችግሮች አገርን ለመጠበቅ ለመከላከል ሲባል ይሄን የአቅም ግንባታ ራሱን አስችሎ ሴንትራላይዝ አድርጎ መምራት ያስፈልጋል። የእኛ ሮል በዋናነት ይህንን የአቅም ግንባታ ስራ በመስራት የአቅም ክፍተትን ማስወገድ ነው ማለት ነው። ስልጠና በጣም ጥሩ ጥቅም ይሰጠናል። እንደ ጋምቤላ ስናየው አሁን ዛሬ የሚሰጠው ስልጠና በማንዋሉ ላይ ነው። በተግበራም ማኑዋል ላይ ነው። ፕሮጀክት እንዴት እንደምናከናወን፣ ከኛ ምን እንደሚጠበቅ፣ ምን ምን ስራዎች ተከተለ እንደምንሰራ የሚያሳየን ማንዋል ስለሆነ ለጋምቤላ ክልል ጥሩ መንገድ ይከብታል ብለን ነው የምናስበው። እና እንደ ገንቤላ የለም፣ በአሁኑ ሰዓት የገጠር ተደራሽነት አክቹዋሊ ብዙ አይደለም ብዙ አይደለም። ይህ ፕሮግራም ሲመጣ ደግሞ ያሉት ጋፖች ያሉ ችግሮች የሚቀርፍበት ሁኔታ ይፈጠራል ብለን እናስባለን። የአሁኑ ስልጠና በአፈጻጸም ላይ የሚያጋጥሙን ችግሮች በሙሉ የምንቀርፍበት ስልጠና ነው ብለን እናስባለን። የገጠር ትስስር መንገድ ለምግብ ዋስትና ፕሮግራም የሚል ፕሮጀክት ነው። ይሄ ደግሞ በኛ ክልል በደቡብ ምዕራብ በስድስቱም ዞኖቻችን አንዳንድ ወረዳዎች ይዘን ነው ስራ እየጀመርን ያለ ነው። አዲስ ስለሆነ ስራው አዲስ ስለሆነ ይሄ ስልጠና በጣም አቅማችን አንዳንድ የአሰራር ግልፀኝነት ያላወቅናቸው ነገሮች ዛሬ በዚህ የግንዛቤ ጥረቶች፣ በዚህ ስልጠና እንፈታለን ብዬ አስባለሁ። እሱን ከፈታና አሁን የጀመርናቸው የጥገና ስራዎች ወደ ማጠናቀቅ ውል ሰጠን ሳይት ወደ ማስረከብ ይደናል የዲዛይን ስራዎች ወደ መጀመር እየሄድን ነው። ስለዚህ ባጭር ጊዜ ስልጠና እንደ ግባትና እንደ ውጤት ተጠቅመ እንደ ትልቅ ግብዓት ተጠቅመን በክልላችን ያለው የመንገድ ችግር አቅም በፈቀደ መጠን ምንችለው ለመስራት ጥረት እናደርጋለን። በመድረኩ በክልሎች የተሰሩ የገጠር የመንገድ ስራ ልማት ፕሮጀክቶች ላይ ውይይት ተደርጓል። በቀጣይ ሊሰሩ የታሰቡ ስራዎችም ላይ እንዲሁ። እንደ ኦሮሚያ ክልል 35 ወረዳዎች ላይ ይተገበራል። ይሄ ፕሮግራም 35ቱ ወረዳዎች ላይ የመንገድ ኮንስትራክሽን ይሰራል፣ ጥገናዎች ይሰራሉ። ከዚህ በፊት ዩራፕ በሚባል ፕሮግራም የተሰሩ መንገዶች አሉ። እነሱን የመጠገን ስራ ይሰራል። ትሬይል ብሪጅ ወይም ደግሞ ነኝ ተንጠልጣይ ድልድይ የምንላቸው ደግሞ አስቸጋሪ ቶፖግራፊ ያለባቸው ኤሪያዎች ላይ ወይም ሎላንድስ የሚባሉት ላይ እንሰራለን። ስፔሻል ስትራክቸር የሚባሉም ኮምፖነንት አለው። ልዩ ልዩ ስትራክቸሮች ማለት ነው። እዛው ሎላንድ አካባቢ የምንሰራው ስራ ነው። ስለዚህ እነኚህ ኮምፖነንቶች 35ቱ ወረዳ ላይ የምንተገብርበትን የፕሮግራም ኢምፕሊመንቴሽን ማኑዋል ነው። ትሬኒንግ እየወሰድን ያለ ነው ማለት ነው። ደቡብ ምዕራብ ኢትዮጵያ ሕዝቦች ክልል እንግዲህ የክልሉም ከመሰረቱ ነው ኦልሬዲ ሶስት ዓመት ተኩል አካባቢ አልፈናል። ምናልባት ቀጣይ ህዳር አካባቢ ሲመጣ አራተኛ ዓመታችን የምንነዚህ ነው የሚሆነው። ስለዚህ በተለይ ከመንገድና ከድልድይ ስራዎቻችን በሚመለከት በነባሩ ክልል ላይ የተጀመሩ በጣም በርከት ያሉ ፕሮጀክቶች አሉ። የመንገድም የድልድይም አሉ። ቅድሚያችን ባለን ውስን ሀብት እነዛ ቅድሚያ ሰጠን የሚያልቁትን መጨረስ፣ ቀጥሎ ደግሞ በጣም አንገብጋቢ የሆኑ ቦታዎች እና አዲስ መንገድ ከፈታ ሊያስፈልግ የሚችለው ደግሞ እሱን ለይተን በተለየ መልኩ የምንደግፍበት ሁኔታ ነው ያለን በአሁኑ ሰዓት ክልላችን እንዲተገበረባቸው ወደ ሶስት ወረራዎች መርጧል። በነዚህ ሶስት ወረራዎች ወደ አራት አይነት አክቲቪቲዎች እያከናወነ ነው የሚገኘው። አንደኛ ሀያ ኪሎ ሜትር የመንገድ ጥገና ይደረጋል። ሀያ ሰባት ኪሎ ሜትርም የመንገድ ግንባታ አለ። አንድ ትራይል ብሪጅ አለ፣ ስፔሻል ስትራክቸርም አለ። ሁለት እና በአሁኑ ሰዓት በክልሉ ጥሩ ደረጃ ላይ ነው ያለው። የሰው ኃይል በማሟላት ደረጃ አሁን ብዙ ስራዎች ሰርተናል እና ያለበት ሁኔታ ጥሩ ነው በሚል ደረጃ ነው አሁን ያለ ነው። ከወርልድ ባንክ በተደገኛ ድጋፍ የሚሰራ ፕሮግራም ነው። ስለዚህ እነኚህ ፕሮጀክቶች ላይ የሚያጋጥሙ እንቅፋቶች መኖር የለባቸውም። ለምሳሌ ከካሳ ጥያቄ ጋር ሊሆን ይችላል ከኤንቫሮንመንት ጋር ሊሆን ይችላል። እነዚህ ነገሮች ፕሮጀክትን ወደ ኋላ የሚጎትቱ ስለሚሆኑ ህዝባችን በጣም ሰፖርቲቭ ነው። ሮድፈንድ ሲነሳ ነበረ፣ ከዚህ በፊት የዩራፕ መንገዶችን በክልል ሮድፈንድ እየጠገነን ያለንበት ሁኔታ አለ። ያ የክልል ሮድፈንድ ትልቁን ድርሻ የሚወስደው ህዝቡ ነው፣ ህዝቡ በሚያዋጣው ገንዘብ ነው እየተጠገነ ያለው። ስለዚህ አሁንም ያ የህዝቡ እገዛ እዚኛው ፕሮጀክት ላይ ደግሞ በጣም ትልቅ አስተዋጽኦ አለው ና አሁንም ከጎናችን እንዲቆሙ ነው ማስተላልፎ መልእክት ግን እንደ ደቡብ ምዕራብ ክልል ሰፊ ሀብት ያለበት አካባቢ ነው። ሰፊ የወርቅ ሀብት ያለበት ነው። የከሰል ምርት ያለበት ነው። የቡና የቅመማ ቅመም ምርት ያለበት ነው። ትልቁ ችግሩ የመሰረት ልማት ችግር ነው። ይሄ የክልሉ መንግስትም ትኩረት ሰጠው እየሰራ ነው። አንዳንድ በዚህ አጋጣሚ ማስተላልፈው ፌዴራል መንግስት የጀመራቸው መንገዶች አሉ። በጣም በጥሩ ሁኔታ ለምሳሌ ሁሌ ስንጨውና ስናነሳ የነበረ የሚዛን ቴፒ አሁን በዚህ አመት በጣም በከፍተኛ ፍጥነት ባሳለፍነው ጊዜያቶች በአንድ አመት በሁለት አመት እንደዚህ ቢሰራ ኑሮ ይህን ሁሉ ጊዜ አላስቆጠረ ነበረ። እንዲሁም የአካባቢ አርሶ አደርም ሌሎች ነዋሪዎችም ምን አዲስ ነገር ተፈጥሮ ነው በዚህ ደረጃ ሊፈጥን የቻለ የሚል ጥያቄ ሁሉ እስከሚያነሳ በጣም ገራሚ በሆነ መንገድ እየፈጠነ ነው። ሌሎች የሸሽንዳ ቴፒ እየዘገየ ነው። ሌሎች የሚዘገዩ አሉ። እነሱን ኢትዮጵያ መንገዶች አስተዳደር ትኩረት ሰጥተው ከሰራ በሱ በኩል ያለው ችግሮች፣ እኛም በእኛ በኩል ያለው የካሳ ክፍያዎችና አንዳንድ ያልተነሱ ነገሮች ከህዝባችን ጋር እየተወያየን እያነሳን ነው። በዋናነት ፍላጎታችን መንገድ ስለሆነ የሚነሳ ቤትም ካለ ተነስቶ የወጣ አትክልትም ካለ ወጥቶ እኛ መንገድ ነው የምንፈልገውና። በዚህ ላይ የኢትዮጵያ መንገዶች አስተዳደር የሚሰራቸው ስራዎች ትኩረት ቢሰጥ መደበኛና ወቅታዊ ጥገና ለመኖር የተቋራጮችና አማካሪዎች የሙያ አቅም ውስንነት በተግባር ላይ የተመሰረተ ትምህርትና ስልጠና ለመኖር የግንባታ እቃዎች እጥረትና የዋጋ ጭማሪ፣ የግንባታ ፕሮጀክት አስተዳደር ደካማ መሆን ለጥራት ጉድለት የጎላ አስተዋጽኦ እንዳላቸው ይታወቃል። የዚህን የገጠር መንገድ ፕሮጀክት በታሰበለት ልክ እንዲሰራ በጥምረት መሰራቱ ወሳኝነት አለው። እነኚህ ስራዎች ሲሰሩ አንዱ ያለአንዱ አይሄድም። ስለዚህ ቅንጅት ይፈልጋል። ለምሳሌ ኢራ ሪፖርት የሚሰበስባቸው ኦርጋናይዝ የሚያደርጋቸው ለእኛ ያቀብላል እኛ ደግሞ እዛ ላይ ያለውን ክፍተት እለያለን። ያን ክፍተት ደግሞ ኮንስትራክሽን ማኔጅመንት ኢንስቲትዩት በካፓሲቲ ቢልድ መደረግ ያለበት በካፓሲቲ ጥረት ከሆነ እሱ ላይ ይሰራል። እንደገና ደግሞ ጥሩነቱ ቀጣይ የሆነ የካፓሲቲ በተለይ ከንብረት ጋር ከተያዘ እነ ሲስተም ቴክኖሎጂዎችን ለተቋማችን ያትርፍልናል ማለት ነው፣ ከፕሮጀክቱን ባሻገር። ስለዚህ ቅንጅታችን ሚኒስትር መስሪያ ቤቱ በዋነኝነት በበላይ ይሆናል። ሶስቱ ደግሞ በተሰጣቸው ድርሻ ይቀናጃሉ። የኢትዮጵያ መንገዶች አስተዳደር የሀገሪቱን የመንገድ አውታር በፌዴራል ወይም በማዕከል የሚቆጣጠር አካል ነው እና እንግዲህ ምንድነው ትልልቅ መንገዶችን ነው የሚሰራው እና የትልልቅ መንገዶች ግንባታ ውጤቱ የተጠበቀውን ያህል ስላልሆነ ክልሎችንና ወረዳዎችን በማሳተፍ የገጠር መንገዶችን ግንባታ የማስፋፋት ኃላፊነት ወስዶ እየሰራ ይገኛል። መስሪያ ቤቱ ይህንን እያደረገ ያለው ያው በአዋጅ የተሰጠው ስልጣን አለ። በክልል ወይም በፌዴራል በየትኛውም በኩል ያሉ የመንገድ ስቴክሆልደሮች ፈጻሚዎችን በሚመለከት የቴክኒክ ድጋፍ የመስጠት ኃላፊነት አለበት። ያንን ኃላፊነት ወስዶ እየተንቀሳቀሰ ይገኛል። ፕሮግራሙን የሚተገብሩት ክልሎች ናቸው። ግን ክልሎች ቢተገብሩትም በየደረጃው የሚኖር ትብብር፣ በየደረጃው የሚኖር መናበብና ቅንጅት እጅግ በጣም አስፈላጊ ነው። ለዚህም በፌዴራል ደረጃ ያሉ የተለያዩ ተቋማት ከአካባቢ ጥበቃ ጋር ሊሆን ይችላል፣ ከመረጃ ጋር ተያይዘው የማዕከላዊ ስታትስቲክስ ሊሆን ይችላል እንደዚሁም ደግሞ ከስነ ምግባር ጋር ተያይዞ የፌዴራል ጸረ ሙስና ስነ ምግባርና ጸረ ሙስና ኮሚሽን ብዙ አካላትን ከአስር በላይ ተቋማትን በዚህ ፕሮግራም ውስጥ ሚናቸው እንዲወጡ ተባባሪ እንዲሆኑ አዘጋጅተን አብረን እየሰራ ነው የሚገኘው። በሮድ ሴክተር እቅዳችን ላይ የተቀመጡ ትላልቅ ስራዎች አሉ። ግን እነሱ ሂውጅ ኢንቨስትመንት የሚጠይቁ ናቸው። ሁሉን አቴታይ ማድረግ አንችልም። ካለን የአቅሙ ውስንነት ጊዜያዊ የሆነ አቅም ውስንነት። ኢንፋክት እያደገን ኢኮኖሚያችንም ጂዲፒውም እያደገ እየሄደን ያለው በቅርብ ጊዜ ውስጥ ወደዛ አቅም እንደርሳለን ብዬ አስባለሁ። አሁን ባለው ግን ቢያንስ እነኚህን ሩራል ሮድስን ወደ ሜን ሮድ ኮኔክት እያደረግን አክሰስ እንዲኖር መፍጠር፣ ይሄ ፈርስት ፕራዮሪቲ ነው። ከጥራት ጋር ተያይዞም ፕሮጀክቱ የሚተገበረው በነገራችን ላይ ሙሉ በሙሉ በሀገር ውስጥ የስራ ተቋራጮች ነው። ይሄ አንድም ለአገር ውስጥ የስራ ተቋራጮች እድል ከመፍጠር በተለይም ደግሞ በብዝቅተኛና መካከለኛ ደረጃ ያሉ የስራ ተቋራጮችን እድል ከመስጠት አኳያ፣ አቅማቸውን ከመገንባት አኳያ፣ ለነገ ለቀጣይ ሀገር መሰረት እንዲሆኑ ከማድረግ አኳያ ትልቅ ፋይዳ የሚኖረው ፕሮግራም ነውና እነዚህ የስራ ተቋራጮች ግን የሚሰሩትን ስራ በተቀመጠው የጥራት ደረጃ መሰረት እንዲሰሩ ቅድም ባልኩት አግባብ አብሮ የሚሰሩ የሚተባበሩ፣ የሚያግዙ አካላት አሉ። ሰው ከጥራት ጋር ተያይዞ ምንም ስጋት የምንገባበት ጉዳይ አይደለም። መንገዶቹ በተያዘላቸው በተቀመጠላቸው የጥራት ደረጃ እንዲገነቡ ተገቢውን ክትትልና ድጋፍ እኛ የምናደርግ ነው የሚሆነው። ሎካል አቬይላብል የሆነ ማቴሪያል ነው የሚጠቀሙት። ሰው ያን ያህል የጎላ ችግር ይገጥመናል ብለን አናስብም። ዓለም ባንክ ድጋፍ ሰጥቶ እየተሰራ ካለው መንገድ በተጨማሪ ወረዳዎች ከፍተኛ ግንባታ እንዲያካሂዱ በአስሩ አመት 52 ሺህ ገደማ የሚደርስ ኪሎ ሜትር እንዲገነቡ ይጠበቃል። እና ይህ ነገር ትኩረት እንዲሰጠው እግረ መንገዴን ለማሳሰብ እሞክራለሁ። ፕሮጀክት ስንፈጽም የጠቅላይ ሚኒስትራችንን ፕሮጀክቶች ማየት ነው። ሌላ ብዙ እንትን ማለት ምን ማለት ነው? ባለቤቱ በተለይ ባለድርሻ አካል ልክ ህፃን ልጅ መከታተል ነው። አንድ ሁለተኛ፣ በጊዜ የተገደበ ስለሆነ ያለውን ጊዜ ከድካም የምናርፍበት ካልሆነ ነው በስተቀር ሙሉ ከስምንት ሰዓት ውጪ የመስራት ባህል ከነኚህ የኢኒሺቲቮች ወስደን ያንን ብንተገብር ይሄን አይደለም ከዚህ በላይ መፈጸም የሚችል ኃይል ነው እዚህ ቤት ውስጥ ያለው። እና ይሄን ለመፈፀም አዘራ ማለት እፈልጋለሁ። ባህሪው ውጤትን ማዕከል ያደረገ ነው። ፕሮግራም ፎር ሪዛልት ነው። ከዓለም ባንክ የሚለቀቀውም ገንዘብ ሆነ ከፌዴራል የሚፈሰው ገንዘብ ውጤትን መሰረት ያደረገ ነው። ውጤት ያስመዘገበ ክልል፣ የተሻለ የሰራ ክልል በተሻለ መልኩ የእድሉ ተጠቃሚ ይሆናል ማለት ነው። እና ያልሰራ ክልል በዛው ልክ ለህብረተሰቡ ጥያቄ ምላሽ ለመስጠት የሚቸገር ነው የሚሆነው። ስለዚህ ውጤት ማስመዝገብ ወሳኝ ጉዳይ ነው የሚሆነው ማለት ነው።